በየሰከንዱ የሚሰራቸው ስራዎች አሁን እንደውም በጣም ብሶበታል፣ ከምነግራችሁ በላይ ከበፊቱ። አሁን እየተደፋፈረም ይመስለኛል፣ በቃ አነጋገሩ ምኑም፣ ሁሉም ነገር እየተቀየረብን የመጣው እና ስለ እናቱ ባለፈው እናቱ ጋር ሲያወራ አይታችኋል፣ ለእናቱ ምን እንዳላት። ዛሬ ደግሞ ሌላ ሰው ልጅ እንዴት ነው እንደው በአንድ ሳምንት ባልሞላ ውስጥ ሁለት ሶስት አራት አፍ የሚያወራው እንዴት ነው ማለት። እኔ አንዳንድ ጊዜ ይሄ ሰውዬ ምንድን ነው የሚቀብጣጥረው? ከቢያንስ ቪዲዮ እንኳን እያሳየው ከሱ ጋር ያለው ሰውዬ ምን እንደሰሩ ከአበበ ጋር ሚያሳየ የገዛ ጓደኛው የተናገረ በቪዲዮ እያሳየው ሊያምን አልቻለም። ምንም ነገር እንዳልተፈጠረ እየተናገረ ነው። ከሊያ ጋር እንደማይገናኙ አሁን በምን እርግጠኛ ነን? እንግዲህ የልዑል ሰዎች ስልክ ብቻ ነው የወሰዱበት። ሰውየው እየተንቀሳቀሰ ነው ያለው። ወይ ለነ ልዑል ለደህንነታቸው ሲባል ማረሚያ ቤት ቆይቶ በዛ እንትን ቢባል ነው እኔ ደስ የሚለ። ምክንያቱም ይሄ ሰውዬ እነሱ አሁን ምን እንደሚያደርጋቸው አላውቅም። በቅርባቸው አስቀምጠው ጥላታቸውን እየቀለቡ ነገ ጠዋት ደግሞ ምን እንደሚያደርግ አይታወቅም። ልጁ አንድና አንድ ገንዘብ እና ገንዘብ ብቻ ነው፣ በቃ አይቶት የማያውቀው ነገር ስላየ ልቡ፣ በፍጹም ለምንም ነገር እንትን የሚል ሰው አይደለም። አሁን ላይ ደግሞ በቀኝ በግራ ተነስተውባችኋል። እንግዲህ የአቤል ማን ነው አቤልም የሚሰራውን እያያችሁ ነው። ሞር ደግሞ በዘላለም ወንድማችን እንግዲህ ዘላለም ውጭ ሀገር እንደሄደ ነግሬያችኋለሁ። አልተመለሰም ግን በሱ እንትን የሚሰራ አንድ ልጅ አለ። እንግዲህ እሱ ራሱ እያገዛቸው ነው ለናቤል። ምክንያቱም እነዚህ ሰዎች አሁን ላይ በየጊዜው በየጊዜው በየጊዜው ስትናቸው። የሊያ ሰዎች በቃ ቢለቀሙ ምንም አያልቁም። ሞር የህፃናቶቹን አሁን በደንብ መስራት ያለባቸውን ዘላለም ማነው? ይህ ይህ እዚህ አበበ የሚባለው ሰውዬ እንደ ልብ የልብ ካውዬ ሆኖበታል። በቃ በተለይ በቃ አንድ ነገር ሰክችች የሆነ እኔ እንደዚህ አይነት አይነት ደረቅ ሌባ አይቻላል፣ ለመጀመሪያ ጊዜ ሰው እኮ የሆነ ነገር እንትትና ለተወሰነ ጊዜ ለማስመሰል ምናምን ትሞክሪያለሽ የዚህ ሰው ደሞ ያበበ ባሰ ቪዲዮ እያሳየው ማሳመኛ እያሳየ- የእህቱን እንትን እንትን እያለው ፍጹም ሊያምን አልቻለም፣ እና እንደዚህ አይነት ሰው ታዲያ እስከመቼ ድረስ ነው እንደዚህ የሚቀጥለው አሁን? በዚህ እንትን እኮ ሊያ ራሱ ማግኘት እራሱ አይችሉም እኮ። ይሄ ሰውዬ ተገርፉ ያለችበትን ካልተናገረ በስተቀር ሊያ ያለችበትን ማወቅ አይቻልም። ከጀርባ አንድ ባንድ ይሄ ሁሉ ሴራ የሚያሴሩት ሁለታቸው ናቸው። እሷም ያለችበትን የሚያውቀው አበበ ነው። አበበን ደግሞ እንደምታዩት እንግዲህ እነሉል ዝም ብለው እየደከሙ እየለፉ ነው ያሉት። ለማይናገርላቸው ነገር ማለት ነው። ቁጭ አድርገው ቤታቸው እየቀለቡት ነው ያሉት። ኧረ ኧረ እኔ እስካሁን ድረስ ስንት ስንት ሰው አይቻለሁ። ልውልም ስንት ኧረ መስፍን ይሻላል እንዲ። መስፍን ይሻላል አልኩኝ። አሁንማ መስፍን ይሻላል ብያለሁ። የእውነት ይሄ እኮ በፍጹም ልቡ በእንትን የተሞላ ነው። በቃ ከጀርባ ማን ነው ሀይበል እያለ የሚገፋፈው ማን እንደሆነ በአላቅም። አበበ የተባለው ሰውዬ ልቡ እንትን ብሎበታል። በቃ የሚያስተነፍሰው ሰው ያስፈልገዋል። ቤት መኪና እንዳለው የገዛ እህቱ ስትናገር፣ ዛሬ ደግሞ እንግዲህ ምን ይላል አበበ? ምንም አይነት መኪና ምንም አይነት ቤት እንደሌለው ይህ ሁሉ ንብረት የት አምጥቼ ነው የምገዛ ይላል። የሚጣራ ነገር እኮ ነው። አሁን በስሙ በራሱ በእህቱ በእህቱ ራሱ ገዝቶላታል ቤት ብለዋል። ይህ ሁሉ ብር ይሄ ሁሉ ነገር እየሰራ ያለው ታዲያ፣ ይሄን ሁሉ ነገር እንዴት አድርጎ ይሄ ሰውዬ እውነቱ ይናገር ትላላችሁ? ካልተገረፈ አሁን አበበ የሚናገር ይመስላችኋል? ልዑልን ዝም ብሎ እያደረቀው ነው ያለው። ዝም ብሎ ልዑል ደግሞ እንደምታዩት በጣም ትዕግስተኛ ነው፣ ዝምተኛ ነው። እሱን ማናገር ያለበት አቤል ይመስለኛል። እያጋጨም ቢሆን አቤል በጣም ነው የሚቆጣው፣ ታውቃላችሁ ያጠገቡ ሲሆን በትትና ምናምን አይደለም የሚጠይቀው እኮ ልዑል እንደሆነ በቃ በጣም አለሳልሶ ምናምን ስንት ስለሚለው ልጁ ከመጠን በላይ እንት ይሆናል። በቃ ለምንም ነገር አልበገርም ብሏል። በዚህ ሁኔታ ደግሞ እነ ልዑልን በጣም ያደክማቸዋል። ይቺ ልጅ ያለችበት ከዚህ ጀርባ ሌላ ሕፃናቶች እንግዲህ ድርጅት አለ ብለዋል። የህፃናት እንትን እያሉ እንግዲህ ያልሆነ ነገር እያሰሯቸው አይታችኋል። እና የዚህም ነገር መቆም ስላለበት ሊያ ይሄን ብቻ አይደለም። ህፃን ልጅ ከቤል ቤት ያመጣቻት ህፃን ራሱ የት እንዳለች አይታወቅም። የማን ልጅ እንደሆነች እናቷ ሊያ ናት ተብሎ ነው እዛ ቤት የገባች፣ ግን አሁን ላይ የገዛ እናቷ የሊያ እህቶቿ ቤተሰብ ባለፈው የተጠየቁት ሊያ ምንም አይነት ባል እንደሌላት ልጅ እንደሌላት እየተናገሩ ነው። እና ይሄ ራሱ መጣራት አለበት። ቢያንስ ይሄ ማን ነው አበበ የሚሉት ሰውዬ ከነ ልውል ጎን ቁሞ እውነቱን ቢናገር እነሱ ይህ ሁሉ ርቀት ይህም ሁሉ ነገር አይለፉም ነበር። ይሄ ደግሞ እንደምታዩት ድርቅ ብሏል። የአባት አምላክ ያደርቀውና ምን እንደሆነ አላውቅም። ቪዲዮ እያሳዩት ማሳመኛ ነገር ፊት ለፊት አቅርበውለት በፍጹም የሚያምን ሰው አይደለም። እኔ ከእንደዚህ አይነት ሰው አታጋጥም ነው። በቃ ምንም ክፉ ነገር እኔ ማለት አልፈልግም። እውነት በጣም ነው ያናድደኝ። ዛሬ ወይ ወራደ የሆነ ሰውዬ እንደው በጣም እኔ ግርም ነው የሚለኝ፣ በጣም ከምላችሁ በላይ ማለት ነው። አቱ መጣ ፊት ለፊት ተቀምጣ እንዴት መጣች? ታግተሽ ነበር ይላል። ታግተሽ እንዴት ከየታ መለጥሽ የልያ የሊያ ሰዎች ናቸው ያገትሽ ወይስ የልውል ሰዎች ናቸው ያገትሽ፣ ልውል ጋቆጭ ብሎ እንደዚህ ምን አይነት ሌባ አይነት ደረቅ እንዲሆን አላውቅም። እንደዚህ አይነት ሰው በጣም ብዙ ብዙ ሚስጥር አለው ይሄ ሰውዬ አሁን ላይ እኔ ዝም ብዬ እንደ እንደ ተመልካችሽ የማሳየው የሚያናገራቸው እኔ ብቻ ነኝ። እናንተ ምስኪ እንደው ተመልካችሁ እስኪ ንገሩኝ፣ እውነት ነው የሚቀበጣጥረው ነገር? አንዴ ተናግሮ ትንሽ ደቂቃ መልሶ ሲናገር የሚደግመው ነገር ይሄ የጤነኛ ሰው ነው ብላችሁ ታስባላችሁ? ሰውየው ጤነኛ ነው ብላ ትላላችሁ? ሰው ልጅ አንድ ጊዜ ነው አንድ ቃል የሚናገረው። እሱ ግን እየደጋገመ ነው ትን የሚያወራው ልክ አጠገቡም ሂዳ እንኳን ለእኔ የነገርከኝን ለሱ ለልውል ንገረው እያለችው ራሱ ድርቅ ብሏል። ሰውየው ምንም ነገር እንዳልተፈጠረ ነው እየሆነ ያለው። ምንም ነገር አላውቅም እያለ ነው። አሁንም እየካደ ነው። አሁንም በአቤል ላይ ለመመስከር ነው እንጂ ራሱን እንትን ማለት በፍጹም እንትን አላለም። ሊያ እንድትታሰር ሊያ ምንም ነገር እንድትሆን አይፈልግም። ምክንያቱም ሊያ ታሰረች ማለት እንግዲህ የሚከፈለው ደሞዝ እንደዚህ የሚያገኘው እንትን ሁሉ ነገር ይቋረጥበታል። አቤል ጋ ግን ቢታሰር ባይታሰር ጉዳዩ አይደለም። እሷም ይሄ አበበ የተባለው ሰውዬ የሚያስበው ጠቀም ያለ ገንዘብ ስለሚሰጡት እሷን ብቻ ነው እያሰበ ያለው እንጂ ወንጀል እየሰራ እንደሆነ ወደፊት ምን ይዞበት እንደሚመጣ ምን አይነት መዘዝ እንደሚያመጣበት በፍጹም የሚያምን የሚቀበል ሰው አይደለም። እኔ ከተረዳሁት ነው የምነግራችሁ። እናቱ እህቱ፣ ምኑ ምኑ የሚባለው ለሱ በቃ አዲስ የራሱ አዲስ ህይወት የራሱ በቃ ዘመናዊ ነገር መኖር ነው የሚፈልገው እንጂ ስለ እናቱ ስለምን ምንም የሚጨነቅ ሰው አይደለም። አስተያየቱ ሁሉ በጣም እኔ በዚህ በትንሽ ቀን ሰው እንደዚህ ይቀያየራል። የመጀመሪያ ሲመጣ ሲቅለሰለስ ጋር ስዬ ምን ሲል የነበረ አበበ ሌላ አውሬ ሆኖ ነው የመጣው። በቃ ተቀይሮ ማለት ነው ሰው ትናንት ዕለት ለእኔ የነገርከኝን ለሱ ንገረው እያለችው፣ እሱ ግን ምንድነው የምትቀበጠሪው? ምን ብለውሽ ነው አስፈራተውሽ ነው ወይ ምን ብለውሽ ነው ምናምን፣ አረማ የማይለው ነገር የለም። ድክም ብሎኛል። እኔ በአበበ ምክንያት ልብ ደክማል። እውነት ቀንም የሆነ ነገር ይሰራል። እኔ እኮ እነ ልዑል አሁን እነ ልዑል እኮ በጣም ትልቅ ጥፋት እያጠፉ ነው። ለምን ነው ማቆያ ቤት የማይታሰሩ? ይሄ ሰው ቤታቸው ውስጥ ነገ ጠዋት ወይ ልውልን ወይ አቤልን ወይ የሆነ ነገር ቢጎዳ ማነው ነው ተጠያቂ? እዛ ቁጭ አድርገው ማረሚያ ቤት ከሆነ ምንም ችግር የለውም። ከዛ ጥያቄ በሚጠይቁ እያወጡ እንዲናዘዝ ማድረግ ይችላሉ። ግን እነሱ ግን የራሳቸውን ትንቤት ነው አንድ ክላስ ሰጥተውት እየኖረ ያሉ ጠባቂ አለው ይላል። እሱ እግዚአብሔር ይጠብቅ ብቻ። እንቅልፍ ሲወስደው ሰው ተንኮል ካሰበ እኮ ብዙ ነገር አለ። መቼም ሰውየው ቆሞ ምንም ብሎ ያለ እንቅልፍ አያድርማ። ይህን አበበ የሚጠብቀው ልጅ፣ እሱም እረፍት ያስፈልገዋል፣ መተኛት ይፈልጋል። ይሄ ሰው በዛ ሰዓት ምን እንደሚያደርግ ፈጣሪ ነው የሚያውቀው። እኔም እፈራላቸው ለእነሱ ነው ወይ አንድ ቀን ያመርጣቸዋል ወይ የሆነ ሰው እኔ ብቻ መዳን ያለ የሚጠብቃቸው። የሰይጣን ጆሮ ይደፈን። በጣም አደገኛ አስፈሪ ሁኗል እንደምናየው እንዳነጋገሩ ምናምን ጋሽዬ እይተው አንቱ እያለ ልክ ሰውን የሚያከብር እየመሰለ እያስመሰለ እየተቅለሰለሰ አበበ የሚሉት ሰውዬ እጅግ በጣም ኃይለኛ በቃ አድቦ የተነሳ በቃ እኔ ምን በምን ቃል እንደምገልጸው አላውቅም። ምክንያቱም ከሚናገራችሁ ነገሮች አሁን ላይ እየፈራሁት ነው የመጣሁት። በቃ ለምንም የሚሆን ሰው አይደለም። ለሱ እናቱም እህቱም ታገቱም እንትን አሉም በሱ ጉዳይ ተጨነቁ አልተጨነቁ ጉዳዩ አይደለም። እሱ ላይ የሚያሳስበው አንድ እና አንድ ከሌላ ጋር መስራቱን ብቻ ነው ከሱ የሚታየው። ከዛ ውጭ እሱ ጋር ቁጭ ብሎ የሚያወሩት ራሱ ለሱ ምንም አይደለም። አሁን በቅርቡ ታያላችሁ። አሁን ለሶስት እያረጉ ነው የልውልም ዘላለም ያ የለም አሉ የእሱ በሱ ቦታ የሚሰራ ልጅ አለ። አቤልም ለሶስት በየሶስቱ አቅጣጫ እንግዲህ የልያን እንትኖች አንድ በአንድ እይንትን እያሉ ነው። በቀጣይ ደግሞ ምን እንደሚፈጠር እንግዲህ ፈጣሪ ነው የሚያውቀው። በቅርቡ ሴትዮ ተይዛ፣ እኔ እውነት ሁልጊዜ በቃ ሁልጊዜ ጸሎቴ፣ አቤል ነፃ የሚወጣበት ቀን ነው በቃ። የናፈቀኝ ፈገግታውን ማየት ነው። የናፈቀኝ ሁሉን ነገር ተቀይሮ፣ ይቺ ሴትዮ እና ይሄ አበበ የተባለው ሰውዬ አብረው፣ አበሮቹም እንደዚሁ ተይዘው ፍርዳቸውን የሚያገኙበት ቀን ቅርብ ያደርገው። እነሱ አሁን ለጊዜው በጣም ስለሚበሉ ስለሚቀይሩ፣ ቤቱ መኪና ምናምን ነው፣ ይሄ አበበ አሁን በጣም እንትን ያለው፣ ግን ከጊዜ በኋላ ቤቱን መኪናውም ለሱ አይሆንም ምክንያቱም እሱ ተሰርቆ የመጣ ገንዘብ ነው። በላቡ ያመጣው አይደለም፣ በሰው እንትን ነው። ስለዚህ የእሱ ንብረት አይደለም። እዚህ በፊትም ስንት ወንጀለኛ ስንት እንትን እኳን አይደለም። ይሄ እንደው ኧረ እንደሆነ ክፉ ቃል መናገር አልፈልግም፣ ግን ሳልፈልግ በግድ እንድናገር ያደረገኛል። አበበ እንጂ ሰውዬው በጣም ከምናየው ከምንናገረው በላይ ወንበዴ ሆኗል። በቃ ከጊዜ ጊዜ ከኋላ ማን ሀይ እንደሚለው ባላቅም፣ ሞራኑ በጣም ከፍ ብሏል። በቃ በፊት እኮ ይፈራ ነበር ትንሽ። አሁንማ በቃ አይነ ደረቅ ሆነዋል። የመጨረሻ ወይ ረበሽ ምናምን ወይ አበበ! እንደ ዛሬ ደግሞ እንደ ዛሬ ሁኖ ያለቀ እውነት! የዛሬው ደግሞ የባሰ ድርቅ ያደረገው ምን እንደሆነ ባላቅም! ሊያምን አልቻልም እንግዲህ ምን ምን ማድረግ እንደሚችሉ እነልል እንግዲህ ያው እንደፈረደባቸው አሁንም በሱ በኩል ያለው ሰው እያጣሩ እንግዲህ ከሱ ጀርባ ማነው ይሄን ሰውዬ እንደዚህ እንዲበረታ እንደዚህ ከሰው ላይ እንደዚህ አይነት እንትን እንዲናገር ያደረገው ማን እንደሆነ ዋነኛው መያዝ አለበት። ከአበበ ጀርባ ያለው ሰው አይኖ ሊያ ናት። ከሊያ በላይ ሰው እንዳለ ታውቃላችኋ። ሊያ በአርግ የተባለችው ነው፣ ግን ዋነኛው ከአቤል ጋር ጥላት ያለበት ሰው ሌላ ነው። እነዚህኞቹ ታዛዥ ናቸው። እና እግዚአብሔር በቅርቡ አቤልን ነጻ ያውጣልን እያልን ለማንኛውም እንግዲህ የምወዳችሁ የዛሬው ቪዲዮ ይመስላል። እንግዲህ ከተመቻችሁ ላይክ እያደረጋችሁ አድርጋችሁ ሰብስበው ምን ማድረጋችሁ እንዳትረሱ በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ። ሀገራችን ኢትዮጵያን ሰላምና ፍቅር ያምጣለን እያልኩኝ ሳላመሰግናችሁ አላልፍ። ሁላችሁም ላይክ፣ ሼር ለምታደረጉልኝ ቪዲዮን ገብታችሁ ላይክ ለምታደረጉልኝ ከልብ ከልብ ነው አመሰግነው። ክበሩልኝ እህት ወንድሞቼ፣ ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ድረስ ባይ።